እኛ በእናንተ ናፍቆት ስንንደፋደፍ ስንድንደፋደፍ ጠፍታችሁ ሶስት ቀን ሙሉ መጣችሁ። ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ። እውነት ሁልጊዜም የሚናፍቁን እንዲሁም በጉጉት የምንጠብቃቸው ሀይሚዬ ቡርጌ፣ ሁልጊዜም እንደምላችሁ እውነት ጠፋ ብሎ ነበረ። ዛሬ ሳናስበው ድምቅ ድምቅምቅ፣ በተለይ ደግሞ ቀዳማዊቷ እንዴት እንዳማረባት የኔናት ፍክት እኮ ብላን የመጣችሁ የእኔ ውድ እውነት እውነት እውነት እውነት እኔ ዛሬ የማይመጡ መስሉ ወይ ማለት ነው ድብርት ድብርት እያለኝ ነበረ አስባችሁታል ስራችንን ጨርሰን ወደ ስልካችን መለስ ስንል እነሱን እኮ ነው ፍለጋ አንዴ ትክታክ አንዴ ቶ የምንዞረው ማንነው ይህንን የሚያደርግ እኔ ይህን አደርጋለሁ አልዋሻችሁም የማደርገው ነዋ እኔ እኮ ሳዋራ ቡል ስለነዚ ልጆች እኮ አይሰረቸኝም ራሱ አውሪ አሁ አሁንማ ሶነብኝ ብሄኩበት ሀይሚ ብሩኬ ምና ወሬ ሁላ ራሱ ሀይሚ ብሩኬ ሀይሚ ብሩ የሆኖላችሁ ቁጭ ብሏል። የምር እና ለማንኛውም ሀይምዬ ወደ አዲስ አበባ ልመለስ ነው እያለች ነው ስልክ ተደውሎልኛል። እንዲህ ከዛ በፊት አረ ከዛ በፊት ስለ አራቱ ልጆች ፍልቅልቅ ብላ እያወራሽ ነበረ። እኚህ አራት ልጆች ግን በእውነት በጣም እድለኞች ናቸው። ሀይምዬ ራሱ በጣም ደስ ብሏታል። ይህን እናት እንኳን ደስ አለች። ለማንኛውም ግን ልጆቻችሁ በጣም እድለኛ ናቸው፣ ገና ሳይወለዱ አይሽ። ሀይምዬ ያው በቦታው አልተገኘሽም ይመስለኛል፣ ትናንት ነው ፕሮግራም ላይ። ምንም ማድረግ አይቻልም፣ ግን ያው ታሪከኛ ልጆችሽ ተገኝተው ታሪክ ሰርተዋል። ማለት ነው። እንዴ ነው መባረክ፣ በአንችና በቡሩኬ እኮ ወጥተው ነው። ሃይሚዬ በአንችና በቡሩኬ ወተው ነው እና ወጥተው መልካም። ምንድነው መልካም ዘር ስንዘራ መልካም ነገር ነው አይደለም የምናመጣው። እንደዛ ይመስለኛል አባባሉ። እኔ አላቅም ይቅርታ ቤተሰብ እና ሀይሚዬ ዛሬ ለየት ያለ ስጦታ ይዛ መታ ላይ ለብሩክዬ እናትና እንዲሁም ለወንድምየው ያንን ስጦታ አቀብላ ወደ አዲስ አበባ ስልክ እንደተደወለላት እንደምትሄድ ለብሩኬ እየነገረችው ነው ማለት ነው። እኚህ አራት ልጆች እያጨቃጨቋቸው ነበረ። ያው በጭቅጭቅም ቢሆን እኔ ፍቅራችሁን ገልጣችኋል። በነገራችን ላይ ውዶቼ እኔ እግዚአብሔርን ይሄን ቃል ከልቤ ነው የምነግራችሁ እነዚህ ልጆች ሲጣሉ በጣም በጣም በጣም በጣም ያስጠላል። በጣም ማለት ነው። አያችሁ ሲዋደዱ እንዴት እንደሚያምሩ እንዴት እንደሚያምሩ ፍቅራቸውን አያችሁ። እውነት የዛሬው ቪዲዮማ በተለይ በጣም የተለየ ነው። በተለይ ደግሞ ስለ አራቱ ልጆች ሲጨቃጨቁ፣ ተጋብተን ነው የምንወልደው። አራቱ ልጆች ሆድሽ ውስጥ ናቸው? ወዴት ናቸው? ወንድ ነው ሴት ነው? የመጀመሪያ ምንም ማይጨቃጨቁበት ነገር አለ። ደግሞ እኮ ጭቅጭቃቸው እኮ በጭቅጭቃቸው ውስጥ ፍቅር አለ እና እባካችሁ፣ የሆነ ከባድ ፕራንክ አትደራሩጉ ከዚህ በኋላ እግዚአብሔርን በቃ ይበቃል። እኔ ማለት ተደራረጉ ፕራጌና አንድ ቀን ምናምን ነገር ሁለት ቀን ግን፣ ይሄ ረጅም አስራ አምስት ቀን ምናምን ነገር ቡሩኬና ሀይሚ እውነት ከሰማችሁ፣ ውሽ በቃ እውነት እውነት፣ ፍቅራችሁ በጣም ይጣፍጣል። እንደዚህ በጣም ነው የምታምሩት። በጣም በጣም ከሚባለው በላይ ማለት ነው። እኔ ምን ልሆንላችሁ፣ እናንተ እኮ እንደዚህ ፍክት ብላችሁ ስትመጡ የእናንተ ጥላቶች እርር እዛ ጋር ድብን ምናምን ነገር እያሉ ነው። ለምንድን ነው ታዲያ ለጥላት ደስታን የምትፈጥሩት እናንተ የሆነ እየተጣላችሁ የምር እንደዚህ በጣም ነው የምታምሩት። እውነት እስከ ዘላለም ፈጣሪ አይለያችሁ፣ አራት ልጆቻችሁን ወልዳችሁ ለመሳም ያብቃችሁ፣ ትልቅ ቦታ ያደርሳችሁ። ምን ነበረ? እኔ ምርቃት አልችልም ሲጀመር። ምን ነበረ አልኩኝ ማለት ምርቃት ባልቆብኝ ነው እንዲህ ምን ነበረ እምለው እኔ ራሴ ለማንኛውም ሀይሚዬ ከሄደች ብሩኬም ሀይሚን ጥለህ እንዳትሄድ፣ እንዲ ሀይሚን ብሩኬን ጥለሽ እንዳትሄጅ ማለት ነው። ብሩኬን ጥለሽ እንዳትሄጅ። ነገሩ ችግር የለውም፣ እሱ አዲስ አበባ አይደለም ያቺ ጠንፌ። አዲስ አበባና ትዛለችኝ። እኔ እኮ ቡታጅራ ያለ ሄደች መስሎኝ ነው። ኦ ችግር የለውም። ሀይሚዬ፣ እንደዛ ከሆነ ቡታጅራ ጠንፌዎች አሉ፣ እንዲ የሉም አዎ እንደዛ፣ እሱን ፈላጊ ጠንፊዎች ያሉ አይመስለኝም። እዛ አዲስ አበባ ናቸው። አንዳንድ ውሮ በላዎች አሉት። ለማንኛውም ሀይሚዬ የኔ እናት፣ የኔ አሳቢ፣ የኔ አዛኝ እንደዚህ መልካም ቅን ነገር ስለምታስቢ፣ ጥሩ ስለሆንሽ፣ መልካም ስለሆንሽ፣ ሰውን ስለምታስቀድሚ አየሽ አይደለ ገና ያልተወለዱ ልጆች እንደዚህ አይነት በጎ በእነሱ ስም በጎ ስራ ተሰራ ተደረገ። ይሄ ደግሞ የፈጣሪ መልካም ፍቃድ ስለሆነ ነው። እና ምንጊዜም ቢሆን ቤተሰብ ሰውንም ማይተን ይሁን ምንም ይሁን ምንም ይሁን ጨካኝ እንኳን ልብ ቢኖረን እናራራው ልባችንን። ምክንያቱም እኛ በዚህች ምድር ሺ ዓመት አንኖርም፣ ባለችን ጊዜ መልካም ነገር ሰርተን እንለፍ። እኔ በጣም ተአምር ነው የሆነብኝ ገና ልጆቹ ሳይወለዱ እንደዛ አይነት ተአምር ነገር ሲሰራ እኔ ከዝም በላይ ምንም የሚያስደስት ነገር አለ? እግዚአብሔር የሰው መውደድ እኮ ሲሰጣችሁ እንዲ ነው። በሄዳችሁበት መልካም ነገር ነው የሚገጥማችሁ እና ሀይሚም ብሩኬም አትጥፉብን። እንደዚህ መጥፋት ጥሩ አይደለም። ሁለት ቀን ነው፣ ሶስት ቀን ነው የጠፋችሁት። አትጥፉብን፣ ቶሎ ቶሎ ኑልን።